የከተሞችን የቀደመ የወየበ መልክ በመግለጥ ውብና ማራኪ ገጽታን እያላበሰ የሚገኘው የኮሪደር ልማት የኑሮ ዘይቤን ከመቀየር አንጻር በጎ ሚናውን እየተወጣ ይገኛል። ይህን ሂደት ከከተሞች ባሻገር በገጠሩ የአገሪቱ ክፍልም ተደራሽ ለማድረግ ተግባራዊ እንቅስቃሴ ተጀምሯል። በገጠር ኮሪደር የተሻገረ ገጠር ለመፍጠር ያርሶ አደሩን የኑሮ ዘይቤ ለመቀየር አዲስ የተሰራ ዲዛይን አለ። ይህ ዲዛይን በገጠራማው የኢትዮጵያ አካባቢ አርሶ አደሩ ካሉበት ችግሮች አንዱ የአኗኗር ዘዬ ነው። ሰው በሚያድርበት ቤት ውስጥ ከብቶች ይታሰራሉ፣ በጎች ይታሰራሉ፣ ፍየሎች ይታሰራሉ። በነሱ ይመጣ በሽታ ወደ ሰው ይተላለፋል። ብዙ ሰው ሳያውቀው ለበሽታ ይዳረጋል። የዚህ የገጠር ኮሪደር ዋና ዓላማ ሰውና ከብት ተለያይተው እንዲኖሩ ማድረግ ነው። የገጠሩ ማህበረሰብ ዘልማዳዊ ኑሮ በተገቢው መንገድ ለመቀየር ለዘመናዊ የአኗኗር ዘይቤም ምቹ ሁኔታን እንደሚፈጥር የሚታመነው የገጠር ኮሪደር በሁለንተናዊ መልኩ የተሻሉ ግኝቶችን በመተግበር ዜጎችን ተጠቃሚ የሚያደርግ ነው። በየአካባቢው ስንጸዳዳ አካባቢ ያበላሻሉ። እዛ ላይ ዝንብ ይመጣል፣ በሽታ ይመጣል። ሽንት ቤት መቆፈር ያስፈልጋል። የተቆፈረው ሽንት ቤት ደግሞ በባዮጋዝ ኢነርጂ መሆን አለበት። ኢነርጂ ካልሆነ እናቶቻችን ጫካ ወጥተው ዛፍ ቆርጠው በዚያ ማብሰል ያለውን መከራ በገጠር የሚኖሩ ሰዎች ያውቁታል። ያን ለመከላከል በሀላባ አንድ፣ በከምባታ አንድ፣ በሃድያ አንድ፣ በስልጤ አንድ መለስተኛ ማሳያ ሰፈሮች በእኛ ይገነባሉ። በማዕከላዊ ኢትዮጵያ ክልል በሚገኙ አራት ዞኖች ለመተግበር በጠቅላይ ሚኒስትር አብይ አህመድ የመሰረት ድንጋይ የተጣለለት ሞዴል የገጠር ኮሪደር ማሳያውም ለአርሶ አደሩም ሆነ ለገጠሩ ማህበረሰብ ኑሮ መዘመን በጎ ሚናውን የሚወጣ ነው። ባህላባ የጀመርነው ከአምስት ያላነሱ አርሶ አደሮች በአንድ ግቢ ውስጥ የሚይዝ የራሱ ባዮጋስ ሲስተም ያለው ሶላር ሲስተም ያለው የከብትና የሰው ቤት የለየ በጓሮ አትክልት ያለው መለስተኛ የጓሮ እርሻ ያለው የሌማ ትሩፋትን በተወሰነ ደረጃ የሚያስተዋውቅ ሰው በማሳ ብቻ ሳይሆን በጓሮ ምግብ ማከማቸት እንዲችል የአኗኗር ዘዬውን ከነበረው ልምምድ ከፍ ለማድረግ ነው። ከመንገድ ራቅ ያለ አጥሩ ቆርቆሮ ያልሆነ ቤቱ መኝታውና ሳሎን የተለየ፣ የሶላር ሲስተሙ ለሞባይሉ ለቴሌቪዥን ቻርጀር መሆን የሚችል ከኩራዝ ወደ መብራት እንዲገባ ያስችላል። ይህ የሚገነባው የገጠር ኮሪደር ሞዴል በዚህ ተወስኑ የሚቀር እንዳልሆነ አጽንዖት የሰጡት ጠቅላይ ሚኒስትሩም ልክ እንደ ሌሎች ፕሮጀክቶች አብነት ሆኖ ክልሎችም ሆኑ ዞኖች እንደየጸጋቸውም በትብብር እንዲያሰፉት ያለውን እድል የሚያሳይ ነው። ይሄ እኛ አራቱ ዞን ላይ የምንጀምረው ስራ የከተማውን ስራ አይተካውም። የሌሎች ዞን ስራም አይተካም። እኛ ልክ በአዋሬ ማሳያ እንደሰራ ነው። አሁንም ማሳያ እየሰራ ነው። ይህንን ተከትሎ ሁሉም ክልሎች ሁሉም ዞኖች፣ ሁሉም ቀበሌዎች፣ በከተማም ያሉ ነዋሪዎች ልክ እንደ ከዚህ ቀደም ተባብረን በተለይ ደከም ያሉ ሰዎችን የኑሮ ደረጃ ለማሻሻል አንድ የሞዴል ብንሰራ ያ እየተበራከተ እየተበራከተ በገጠር ያለው ህዝባችን የኑሮ ስልት ይቀየራል። እኛ የምንጠቀመው ማቴሪያል 100% ሎካል ነው። ሐላባ የምንጠቀመው የሐላባ ማቴሪያል ነው። ከንባታም የምንጠቀመው የከንባታም ማቴሪያል ነው። ስልጤ የምንጠቀመው ስልጤ ማቴሪያል ነው። ያ ልምምድ ከሰፋ በዓመታት ድካም፣ በዓመታት ልፋት፣ በዓመታት ትብብር ውስጥ በከተማ ያየነውን ውበት በከተማ ያየነውን ኮሪደር ኢምፓክት በገጠር ማየት እንችላለን። ከዚህ ባለፈም ለመሐል አገር ሰው ደጀን ሆኖ ዘመናትን የዘለቀው የገጠሩ ማህበረሰብ ያኗኗር ዘይቤውን ይቀይር ዘንድ ትብብርን እናስቀድም፤ የጠቅላይ ሚኒስትሩ መልእክት ነው። ኢትዮጵያውያን ለዘመናት የገጠሩ ሕዝብ አርሶ አደሩ ተሸክሟ ኖሮናል አሁን ቢያንስ ኑሮው እንዲሻገር እንዲሻሻል ከነበረበት ደረጃ ከፍ እንዲል በትብብር መልሰን ላርሷደሩ መልሰን ለተሸከመን ሕዝብ የምንከፍልበት ጊዜ ነው። እንደዚህ አይነት ኢኒሼቲቭስ በዋዛ ፈዛዛ መታየት የለባቸውም። የሰውን ህይወት ይቀይራሉ፣ የሰውን ጓዳ ያብሳሉ፣ የሰውን የኑሮ ስልት ይቀይራሉ። ይህንም በትብብር እንድናደርግ አበክሬ ላሳስባቸው እወዳለሁ። የክረምት ወቅት መቃረቡን ተከትሎ ወጣቶች ጊዜያቸውን በዋዛ እንዳያሳልፉ ጥሪ ያቀረቡት ጠቅላይ ሚኒስትሩም በበጎ ተግባራት ላይ አሻራቸውን እንዲያኖሩም መልእክት አስተላልፈዋል። ለወጣቶች ያለኝ መልእክት ክረምትን በዋዛ እናሳልፍ። የዝናብ ጊዜ ነው። ዛፍ ብንተክል አፈር እንዳይሸረሸር እናደርጋለን። ማንጎ፣ አቮካዶ፣ ፓፓያ ብንተክል ምግብ እናተርፋለን። አቅመ ደካሞችን ብናግዝ ቤታቸውን ብንጠግን ሰፈራቸውን ብናጸዳ አጥራቸውን ብናጥር፣ ዛሬ አይደለም ጊዜ ያልፋል። ለልጆቻችን ያኔ በጉልበት ባለን ወራት፣ ጎበዝ በነበርንበት ወራት እኛ ኢትዮጵያውያን የአባት የእናቶቻችንም ብቻ ሳይሆን የምናቃቸውንም የማናቃቸውንም ሰዎች ተባብረን እንሰራ ነበር የሚለው ትርክት ለልጆቻችን በእጅጉ አስፈላጊ ነው። ይሄን አስበው ወጣቶች ጉልበት ካላቸው በጉልበት ገንዘብ ካላቸው በገንዘባቸው፣ ሀሳብ ያላቸው በሀሳብ በዲዛይን ሞራል በመስጠት ሚዲያዎች በማነቃቃት በየዩኒቨርሲቲ ያሉ መምህራን ደግሞ ስራውን እየተከታተሉ ሱፐርቫይዝ እያደረጉ የተሻለ የገጠሩን ነዋሪ ሕዝብ ከፍ እንዲያደርግ ማድረግ አለብን።